ሰው እንዳይታይ ነው ማለት ነው። ጠላት ደስ እንዳይደው ብዬ ነው። እንደ ቪዲዮ ላይ እንዳይታይ ብዬ ነው በሻርፕ እንደዚህ ያለቀስኩት እንጂ እያለቀስኩ የነበረ ማለት ነው። ሙድ እያያዝኩ እንዳይመስላችሁ ብዬ ነው። ለማንኛውም ማለት ነው። እውነት ለመናገር ከሆነ ቀንቼ ሳይሆን ሰይድን የሚያገቡትን ሴቶች ያችኛው ቀንቼ አይደለም። ሁላችሁም ለምን እንደሄድኩ ታውቃላችሁ ግን ሳይድን ለሚያገቡት ከሰይድ እያዳንኳቸው ነው። እኔ ሴቶች በሰይድ ቀንቼ ሰይድን እየተከላከልኩ ሳይሆን ሴቶችን እየተከላከልኩላቸው ለሴቶች እኔ አሁን እኔ ሴቶች ራሱ ሊከፍሉ ይገባል። ለእነሱ ጠበቃ ሁ ነው ማለት ነው። ምክንያቱም ከሰይድ ከሚያደርጋቸው ነገር ከሚያደርስባቸው በደል ካገባቸው በኋላ ምን እንደሚያደርጋቸው ስለማቅ ከዛ በደል ማለት እንትን እንዲተርፉ እያደረግኳቸው እንግዲህ ሮዛዬ በጊዜ ቁርጥሽን አውቀሽ እንደማያዋጣሽ መሆኑን አውቀሽ ራስሽ መተውሽ በጣም አሪፍ ነው። ሲፈጠር እንደማታደርጊው አውቃለሁ። ለምን በጣም ጥሩ ልብ ነው ያለሽ፣ ስነ ስርዓት ያለሽ ልጅ ነሽ። በጣም ነው የምወድሽ። ኔም ክለኝም ወይ ደግሞ ሳይድ አልፈልግሽም አላለኝም። ስለዚህ እኔ ነኝ ያልኩት። ስለዚህ አሁን ግን ለራሷ ለምን ልጅቷ በጣም የዋህ ናት፣ ትጎዳለች ይጎዳታል ብዬ ነው። እና ሰላም ሰላም ውድ ቤተሰቦቼ ባላችሁበት ሰላማችሁ የብዛ። እንግዲህ ሱማያ እንዳያችኋት በጣም እያፌዘች ነው። በጣም ሙዚ ሙድ እየያዘች ነው ማለት ነው። ሮዛ ግን እውነቷን እውነቷን ከልቧ ለእሷ ብላ አሳዝናት የድሮ ጓደኛ ይና ስትል ያው ሰይዶን ትታላት ሄደች ማለት ነው። ግን ሱማያ ላትመለስ ይኸው ሮዛን እንኳን በጊዜ ነቃሽ እንኳን በጊዜ ሆኖ እምቢ ያልሽ እንደዚህ እያለች ነው። እንግዲህ ደሞ በዚህ ጋ ደሞ አሳልፋ ምን ትላለች? እኔ ደግሞ እኔ አታግቢ አላልኩሽም። እኔ አታግቢ አላልኩሽም። እሷ እምቢ ስትል እኔ አታግቢ አላልኩሽም፣ አግቢው። እሷ ደግሞ አገባዋለሁ ብላ ስትሄድ ምን ትላለች? ምን ብለሽ ባሊን አብረን በልተን ጠጥሰን። የድሮ ጓደኛን ምን ብለሽ ባሌን አሁን አግብተሽ ትኖር ያለሽ። እኔ ወላይ የዚች ሴትዮ አነጋገር ምንም አልገባኝም። ምን እየበጠበጠች ነው ጋይስ? ወይ አልተመለሰች ወይ ልጅቷ ተጋብቶ አልኖሩም እንዴ? ይሄ ምን ይመስላል? እስቲ እናንተ ራሱ ስታስቡት ማለት ነው። አሁን እቺ ልጅ ሮዛ ማለት ነው፣ ባለፈው ቀለበት ትናንት ቀለበት ሊያደርግላት ሲንበረከክ በጣም ነው ደስ ያላት። ያ እውነት ነው እውነት ልንጋባ ነው እውነት ቀለበት ልታደርግልኝ ነው ብላ በቃ ድንግጣ በቃ ራሷ ራሷ አታውቅም ማለት ነው በደስታ ከዛ መጨረሻ ላይ ስታስበው እኔ በሱማያ ላይ አልገባም ሱማያ እንደዚህ ብላ ነበር ማታ እያለቀስኩ ነው ያደርኩ ለሷ ብዬ ስትል ነበር ግን ሱማያ አሁን በጣም ውስጧ ደረቅ ነው እውነት በጣም ደረቅ ናት ለምን እያስመሰለች ነው ወደ ሰይድ ልትመለስ አይደለም። ሮዛ ሰይድን እንዳ ሰይድን እንዳታገባ የምትፈልገው ሮዛ እንዳትጎዳ እንዳትጎጂ ነው። እንደ ህቴ ነው ማይሽ እውነት። አሁን ይሄን አሀል ይሄን አሀል ሰይዶ መጥፎ ሰው ሆኖ ነው አሁን ሱማያ እንደዚህ በመጥፎነት የምታወራው ወይስ ስለጠላችሁ ነው? እንግዲህ እንዳየነው ውላይ ክብር ያለው ሰው ነው። እንኳን እሺ ሱማያ የልጆች እናቱ አንድ አመት ያቺ አዩን እዛ ቤት ውስጥ አጉሯት እሷን ሲፈልግ ነበር። ልጆቼን ሚስቴን ብሎ እያለቀሰ ነበር ማለት ነው። እንግዲህ ምንም መጥፎነት እላው ላይ ያየነው ነገር የለም። የሰው ልጅ ደግሞ የሆነ ነገር እላው ላይ አይተሽ ካልወለጀሽ ያኔ እንዴ ብለሽ ማመን ትችያለሽ። ይሄ የማይቀበል ያኔ ውስጣችን የማይቀበል ነገር ነው። አሁን ያቺ እብዷ አዩን ራሱ በር በር ምትለዋ ልጅ ሁሉ ነገር ፈርሾላት ነው። ይሄው እንደዛውም በእብድነቷ አክብሯት እየኖረች ነበር። እሷ ለሷ ሜዳ ላይ ይሄድ እንጂ ማለት ነው ለዚህ። አሁን ግን ይሄን ያህል ሰኢዶን መጥፎ አርግታ እንዳታገቢው እኔ ላንቺ ነው ሰኢዶ አይጠቅምሽም ትላለች ማለት ነው። ግን ይሄ ሁሉ አሁን ውሸቷን ነው። እሷ ሲጀመር ሰኢድን እንድታገባ አልፈለገችም። ይሄ ቅናት ነው ወይ ደግሞ መቀኝነት ነው እንጂ ይሄማ አይደለም። ሰይዱ አበደን መጥፎ ይሄን ያህል መጥፎ ባህሪ ኖሮት አይደለም፣ ምንም ቢሆን ማለት ነው። ግን ይሄን ያህል ቅናት ለምን አስፈልገ? ለምሳሌ ካልፈለገችው በቃ አልፈልግም አልመለስም ብላለች አይደል? ይሄና ካልፈለገችው ታግባና ትኖር ካላስ፣ ይሄ ለምን አላ ነው አላ ነው የሚያኖረው። ታውቃላችሁ፣ ብትጋባም ሮዛ የሚያኖራት አላ ነው ያን የእውነት ስዳሮ ሲጀመር አሁን ሱመያ ስላለች ሮዛ እምቢ ስላለች ሳይሆን፣ እውነት ከአላህ ጋር የነሱ ርስቅ አብሮ የሚኖሩ የሚጋቡ ከሆነ ይጋባሉ። በነገራችን ላይ ማለት ነው ግን ደግሞ ይሄን ሱመያ መሀል ገብታ ካልፈለገችው ለምንድን ነው ሮዛ እና ሰኢድን የምታለያየው? ግን ጥሩ ስራ እየሰራች አይደለም ሱመያ። ሱማያ ተስተካከይ፣ ወይ ደግሞ ወደ ባለሽ ተመለሽና አብረሽ ኖሬ። የልጆችሽ አባት ነው። ነገ ዛሬ ልጆችሽን ብታሳድጊ ነገ አባታችን የታለ ማለታቸው አይቀርም። ዛሬ መስሎሽ ነው እንጂ ማለት ነው። ቆይ ሱማያ አስር አመት እንዴት ነው አብራ ስትኖር ኖር የከረመችው ማለት ነው። እኔ የገረመኝ አስር አመት መጥፎ ከሆነ እንዴት አብራው መኖር ጀመረች? ለማንኛውም ሱመያ ልቦና ይስጣት እና ሮዛም ደግሞ በጣም ሞኝ ናት፣ ሚስኪን ናት። እንደኔ እንደኔ ግን ተመልሳ አስባበት ሱመያ እየቀለደችባት እያስመሰለችባት፣ አውቋ ተመልሳ ሳይዶን ብታገባ ደስ ደስ ይለኝ ነበር። ግን ሱመያ ደግሞ በጣም ያኔ እያስመሰለኝ ነው ሲጀመር እንድታገባው አልፈለገችም። እሷ ወይ የቅናት መንፈስ ነው ወይ የምቀኝነት ከሁለቱ አንድ ነው እንጂ ይሄን ያህል ሰይዱም መጥፎ ሆኖ አይደለም። ለምን አስር አመት አብራ የኖረች ሰውዬ ነው ይሄ ሰውዬ ማለት ነው። አስር አመት ስትኖር ይሄን ያህል እንዴት መኖር ቻለች? ስለዚህ አሁን ደግሞ እንዴት በምን አወቀች? አሁን በአንድ አመት ውስጥ መጥፎ መቼ እለው ላይ ስለገባ ነው እንጂ መጥፎ ብላ ያ ማውራት የጀመረችው በፊት በሰላም በፍቅር ጥሩ ትዳር ጥሩ ፍቅር አብሮ እያሳለፉ እየኖሩ ነበር ማለት ነው። አሁን ግን ያሉ ነገር እለው ላይ አወታሰም ከማጥፋት ብትተው ጥሩ ነው ላለው ሱማያ፣ ወይ ደግሞ ወደ ልጆችሽ አባት ብትመለሽ ጥሩ ነው። የማውቀውን አህል ምክር ማለት ነው። እንደዛ ነው የምላችሁ። ጋይ ይህ ቪዲዮ የከተማቻችሁ ላይክ አርጉ፣ አበረታቱኝ። ማሻላ ሰብስክራይብ እያረጋችሁ ነው፣ ሰብስክራይብም አርጎ አሁንም ማሻላ አላ ወላ ጀዛችሁን ይክፈላችሁ ነው የምለው።